ሰላም ጤና ይስጥልን፣ ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። የአሜሪካ የክትባት ኮሚቴ የኮቪድ-19 ክትባት ለአዋቂዎች እንዲሰጥ ለማበረታታት ወሰነ። ዋነኛው የአሜሪካ የክትባት አማካሪ ኮሚቴ፤ ከዚህ ቀደም ሁሉም አዋቂ አሜሪካዊ በዓመት አንድ ጊዜ የኮቪድ-19 ክትባት መውሰድ አለበት በሚል የሰጠውን ምክረ ሃሳብ ተግባራዊነት ለማስቆም ድምፅ ሰጠ። ዘ አድቫይዘሪ ኮሚቴ ና ኦን ኢሚዩናይዜሽን ፕሬ ፕራክስቴስስ የተባለው ይህ አማካሪ ቡድን የኮቪድ ክትባት እንዲሰጥ በሚል ይዞት የነበረውን አቋሙን የቀየረው በጠባብ ድምፅ ልዩነት ነው። ኮሚቴው ለሁለት ቀናት ካደረገው ስብሰባ በኋላ ከዚህ ቀደም ኤምኤምአርቪ ተብሎ የሚታወቀውን እና ኩፍኝ፣ ጆሮ ደግፍ፣ የጀርመን ኩፍኝ እና ፈንጣጣ ፌንጣጣ በሽታዎች ለመከላከል የሚውሉ ክትባትን በተመለከተም ሰጣቸውን ምክር የሰጣቸውን ምክር ሀሳቦችንም ቀይረዋል። በሄፒታይቲስ ቢ ክትባት ላይ ድምፅ ለመስጠት ይዞት የነበረውን እቅድም ደግሞ አዘግይቶታል። ክትባት ላይ ጥርጣሬ ያላቸው የአሜሪካ ጤና ሚኒስትር ሮበርት ኤፍ ኬኔዲ የዚህን ኮሚቴ አስራ ሰባት አባላት በሙሉ ሰኔ ወር ላይ አባርረው ራሳቸው የመረጧቸውን ሰዎች በአባልነት ተክተዋል። ይህም እርምጃ በሕክምና ማኅበረሰቡ ዘንድ ተቃውሞን አስነስቷል። ኮሚቴው ባለፉት ዓመታት ልክ እንደ ኢንፍሉዌንዛሽ ክትባት ሁሉ በየጊዜው እንዲሰጥ ሲመከረው የነበረው የኮቪድ-19 ክትባት ላይ ዓርብ ዕለት ክርክር አካሂዷል። ከዚህ በኋላ በተከናወነው ድምፅ የመስጠት ሂደት ክትባቱ በተመለከተ ሲቀርብ የነበረው ምክረ ሀሳብ ውድቅ እንዲሆን ተወስኗል። አሁን ውድቅ የተደረገው ከ65 ዓመት በላይ የሆናቸውን አዛውንቶች ጨምሮ ከፍተኛ ተጋላጭ ለሆኑ ሰዎች ክትባቱን የመስጠት ሀሳብ በብዙዎች ዘንድ ሰፊ ድጋፍ ያለው ነው። ኮሚቴው ሰዎች ክትባቱን መውሰድ በተመለከተ ከሕክምና ባለሙያ ጋር ከተነጋገሩ የራሳቸውን ውሳኔ ማሳለፍ እንደሚችሉም ወስኗል። ሰኔ ወር ላይ የአሜሪካ የፌዴራል መንግስት የኮቪድ-19 ክትባት ለጤነኛ ንፍሰ ጡር ሴቶች እና ሕጻናት ምክረ ሀሳብ መስጠት አቁሟል። በአርብ ዕለት እለት ክርክር እውቀት የጤና ሚኒስትር አጋር የሆኑት ዶክተር ሮቤር ማሉስ የኮቪድ ክትባት ከባድ በሽታዎች ለመከላከል ስለመቻሉ ምንም ማስረጃ እንደሌለን ተሟግተዋል። የአሜሪካ ምግብና መድኃኒት አስተዳደር የክትባት ኮሚቴ አባል የነበሩት ዶክተር ኮዲ ሚሲነር በበኩላቸው ክትባቱ በሽታን መከላከል እንደሚችል የሚያሳይ በጥሩ ሁኔታ የተብራራ መረጃ መኖሩን በመጥቀስ ተከራክረዋል። በስብሰባ ወቅትም ኩፍኝ፣ ጆሮ ደግፍ፣ የጀርመን ኩፍኝ እና ፈንጣጣ የሚለውን ኤምኤምአርቪ ክትባት በተመለከተ በኮሚቴው አባላት ዘንድ ግራ መጋባት ተፈጥሮ ነበረ። ኮሚቴው ሐሙስ ዕለት ዕድሜያቸው አራት እና ከዚያ በታች የሆኑ ህጻናት ይህንን ክትባት እንዲወስዱ መምከሩን በመቃወም ድምፅ ሰጥቶ ነበር። አርብ ዕለት ደግሞ ሁለት የተለያዩ ክትባቶች ደግፎ ድምፅ ሰጥቷል። የመጀመሪያው ክትባት ለኩፍኝ፣ ለጆሮ ደግፍና ለጀርመን ኩፍኝ የሚውል ሲሆን ሶስተኛው ክትባት ፈንጣጣ ለመከላከል የሚሰጥ ነው። አሜሪካ ዶክተሮች እና የህክምና ተማሪዎች የሚወክለውን የሀገሪቱ ህክምና ማህበር ማህበር ለእነዚህ በሽታዎች የተሰጠው አዲስ ምክረ ሀሳብ ወላጆችን ግራ የሚያጋባ ነው በማለት ተችቷል። በተጨማሪም ኮሚቴው በእርግዝና ወቅት በተደረገ ምርመራ ከሄፒታይተስ ቢ በሽታ ነፃ መሆንና ከተረጋገጠና ለሚወልዱ አዲስ የተወለዱ ጨቅላ ህጻናት ወደውን የሚሰጠውን የጉበት በሽታ ክትባት በተመለከተ ሊያካሄድ የነበረውን ድምጥ የመስጠት ሂደት አዘግቷል። ተመራማሪዎቹ ለሄፒታይትስ ቪ የሚሰጠው ክትባት ደህነቱ የተጠበቀና በሽታ ለመከላከል ረገድ ውጤታማ እንደሆነ ቢናገሩም ኮሚቴው ባለፉት ወራት ጥርጣሬውን ሲገልጽ ቆይቷል። ሰላም ጤና ስጥልን ውድ ቤተሰቦች፣ እንዴት ናችሁ? አዲስ ጀማሪ ነኝና